ዛዬ እኔ ሁሉም ሰው አስወጥቼ ብቻዬን ሁኜ ነበር ምኞቴ። ለካ ሰው ይናፍቃል። ምክንያቱም አባቴም ብለው ነበር ሁሉም ሰዎች የሚመጡት አሁን ግን ቤቱ ባዶ ሆነ። ወይኔ አምላኬ፣ በቃ የኛ ሕይወት መጨረሻ እንደዚህ ከሆነ ቤዚ፣ አንቺ እንደዚህ ሆንሽ እያለች ከራሷ ጋር እየተጣላች ነው። ገንዬ ጉሊት ጀመረች፣ የራሷን ችርቻሮ ጀመረች። ልጅን ጧት ማታ እያየሁኝ እዚያው ብሰራ ይሻለኛል። ደግሞ የሰው ልጅ ከትንሹ ተነስቶ ነው ወደ ትልቁ የሚደርሰው። ስለዚህ ተወኝ በቃ ቢኒ፣ ምንም ችግር የለውም ማለችው። ከዛ አይገንዬ እኔ እኮ በእርግጥ የቸገረች ነገር ይኖራል ብዬ ነው እንጂ እውነት ለመናገር ችግር የለውም ነበር፣ ማለቴ እኔ እየሰራሁኝ በእኔ እንተዳድር ነበር ብሎ ሲላት፣ አይ የእኔ ልጅ ልጅንም ጧት ማታ እያየው ሲቀጥል ደግሞ መቀመጥስ ቢሆን ምን ይሰራልኛል? እሰራለሁኝ። ጽና ቢኒ፣ ለአንዴና ለመጨረሻ ጊዜ ተለያዩ፣ በቃ ቢኒዬ። ከዚህ በኋላ እንደ እህት እንደወንድም እንጂ በፍቅር መቼም ቢሆናል አድርገው። ምክንያቱም የእውነት አንቺ እንደምትባይው እርካሽ ሴት ነሽ ማለት ነው ብሎ ሲላት አይመለከትህም፣ አያገባህም፣ እረተነጭራሹም ስልክ ተደውሎላት ለካ ዳግም ነው የደወለው። እሷ ግን የእኔ ውድ መጣሁኝ። ምን ታደርገዋለህ እዚህ እኮ አንድ አስፈላጊ ያልሆነ ሰው አግኝቼ ከእሱ ጋር እያለች አሽሙር ይዛበት ነበር። ቢኒም በጣም ተናደደ። እንዴት በዛ በንከፍት ትቀይሪኛለሽ ብሎ ቢላት እንኳ ፍጹም ምንም አላለችም። በጣም ገርሟታል። አንተ ራስህ እያለች እየተሳደበች ነበረ። ሉሊት ሉሊት ቤዛን ተማፀነቻት። እንደ እንደምንም ብለሽ እዝህ አለቃ ሲመጣ የለችም ብለሽ እንድታባርሪልኝ እባክሽን ብላ ለመነቻት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴናችሁ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደና ነኝ። ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ኢፍራታ ለቤዛዬ ደውላ እንዴት አደረግሽልኝ ማለቴ የሉሊቱን ጉዳይ ብላ ስትል፣ አይ በእርግጥ ሉሊት በጣም ከባድ ሰው ናት። እንዴት እንደዚህ ትያለሽ? ማለቴ እንዴት እሷን እንዲጠጋ ትፈልጋለሽ ኢፍራታ? ብላ ስትላት ቤዝ፣ እባክሽ ለአንዴና ለመጨረሻ ጊዜ ይሄንን ውለት አንኳዋይልኝ። እኔ እህትሽ አይደለሁም እንዴ? አረታይ ብላለቻት። እሱንም ማውቃለሁኝ። ደግሞም እንደዚህ እያልሽ ልቤን ባትሰብሩ ደስ ይለኛል ኢፍራታ ግን እኮ ልጅቷ እንደው ለምን ላውራ ነው ብታያት ሚስጥር እራሱ አይደብቅም። ምን ይሄ ተሰብስበን ማታ እንድታወራ ነው የምትፈልገው? እሱ እኮ ነው የሚፈለገው። ታዲያ ምናልባት ከያፌት ጋር ያላት ግንኙነት ካለ እሱን ማጣራት አለብን እና የግድ ልትቀርባት ይገባል አለቻት። ከዚያም በኋላ ቤዛ እንደምንም ብላ እንግዲህ እየተረታች ቢሆን እየተናደደችም ቢሆን ሉሊትን መቅረብ ፈልጋለች። በባለፈው ባደረግኩሽ ነገር በጣም ይቅርታ፣ ምክንያቱም ያው አለ አይደለ፣ ያኔ አንቺ እንዳላመለከትሽብኝ አውቄያለሁኝ ያመለከት ሌላ ሰው ነው ብላ ስትል፣ እውነት ለመናገር ያቺ ሕዋናት አይደል? አይ፣ እሱን እንኳን ተዩ። ማለቴ ማንም ይሁን ማን፣ ለእኔ እሱ ነገር አሁን ተራ ነገር ነው። ነገር ግን ወደፊት ነው ብቻ፣ ግን በጣም ይቅርታ ስትላት እውነት ከልብሽ ነው ወይስ ደግሞ አለቃ ልኮች ነው? አለቻት። ቆይ አንቺ ሉሊት ምን ያልሽ ነው? ደግሞ የማን ነው አለቃ? የምንስ አለቃ ነው? እኔ አልገባኝም። አሁንስ አንዳንዴ የምታወሪው ነገር ምንም ቢሆን ግራ ይገባል። ስለምን አለቃ ነው? እንደዛ ከሆነ እሺ፣ አንዱ ለተዋይልኝ አለቃ ሲመጣ እዚህ ሉሊት የምትባል ሴትዮ እንደማትኖር እና እዚህ አሁንም እንደሌለች እሱን ነገር ይልኝ አለቻት። እሺ ደካሜ ኢፍራት አደወለችና ለማንኛውም የሆነ አለቃ እያለች ነበረ። ስለዚህ እሱ ነው አዲስ ነገር ያለው። እሺ ናታንሳ እኔ ናታን ተቀይሯል። ምን እንደው ራሱ አላቅም። ምክንያቱም ኤፍራታ እንግዲህ እናያለና ከአቶ ያፌት ጋር ያለሽን ግንኙነት በቅርቡ እናቃለን። ምንም ችግር የለውም፣ ወይዘሮ ሌሊት እያለች ኤፍራታ ፎከረችባት። ይገርማል እኮ። ጺልና ዳግም ተገናኙ። እኔ ምልህ ቆይ እግሬ ተሰበረ ብለሻል ነበር እንዴ? የት ነው ያለው? ደግሞ ልጠግንልሽ አላት። አረባ ክትሆኝ ዝም ብዬ ነው ማለት አልገባኝም። ብቻ ተው ረጅም ነው ታሪኩ እና የአቤልን ጉዳይ ምን አደረክ ብላ ስትለው የአቤልን ጉዳይማ እንደምታደርጊልኝ ፊክስ አድርጌዋለሁ። እሽ ምንድን ነው የተቀረጸውን ቪዲዮ ድምፁ እሱ እንደገደለው ነገር ግን ደግሞ እንደምንም ብሎ ሂዶ በጣም ይቅርታ ጓደኛዬ ስለሆንክ አሳልፌ ለመስጠት ስላልቻልኩ ነው ብዬ ብለው የሚለውን ቪዲዮ አሰማችሁ። ይህ ወራዳ አሁን ይሄ በቃ እንደ ትልቅ መረጃ ነው ከዚህ በኋላ እንጠቀምበታለን ብላ ስትለው እኔ ምልህ ግን ከዛ በፊት ምንድን ነው መጀመሪያ ያፌትን የግድ መያዝ አለብን ኤፍራታ ላይና እናታ ላይ ያደረገው ነገር ብሎ ስትል፣ ዳጌ ደነገጠ። ቆይ ምን ለማድረግ የሞከርሽ ነው? ሲቀጥል ደግሞ አስታውሽ እንዴ አላት። እባክህ እሱን ተወው፣ ታሪኩ ረጅም ነው። እንዴ ይሄንንማ ማወቅ አለብኝ። የምን ታሪክ ነው? ብቻ አስታውሰሽ እንዳይሆን አላት። አዎ አስታውሻለሁ ዳጊ፣ ነገር ግን እባክህ ይሄንን ነገር ለማንም እንዳትናገር። እውነት ለመናገር ከኔና ከኤፍራታ ውጭ ማንም አያውቅም። እጅግ ደስ አለው። በጣም ደስ ይላል። ታውቂያለሽ ከአሁን በኋላ እንግዲህ ምንም ጭንቀትም ምንም ሀሳብ የለም፣ አንቺ አለሽኝ አላት። አዎ ለማንም እንዳትናገር ስትለው፣ እሺ ምስጢርሽ ምስጢሬ ነው፣ ምንም ችግር የለውም። ታውቂ የለ ያኔ እፍራታ አንቺ እኔ ሆነን ብዙ መከራና ስቃይን አብረን አሰልፈን የለም። ስለዚህ ይሄንንም ቢሆን እንደምንም አልፈዋለሁ እያለ ዳጊ ማውራት ጀመረ። በሌላ በኩል ቢኒና ገኒ እያወሩ እንደው ገኒ፣ ይህን ጉሊት ብታዩ እኮ እየተሻለ ነው። ደግሞ ሲቸረችሩ ኧረ በዛ ኧረ አነሰ፣ በዚህ እኮ ይህ ያዋጣም እየተባባሉ እያወሩ ነበር። ከዛም በኋላ ይኸውልህ፣ የኔ ልጅ ከትንሹ ወደ ትልቁ፣ ያኔ የሰው ቤት ተቀጥሬ ስሳራ የነበረው እኮ ለልጄ ብዬ ነው። አሁንም ደግሞ እዚህ የምሰራው አላደል፣ ምናልባት ስትወጣ ስገባ ባያት ብዬ ነው። ከዛ ቢኔ አይገኒ ታውቂያለሽ ንግድ መጀመር ያለብሽ እኮ እዚህ ቦታ ምን ያዋጣኛል፣ ምን ይገዙኛል ምናምን ብለሽ ነው። ስለዚህ የግድ ማጣራት አለብሽ ትርፋማ ለመሆን እያለ ምክር ሰጣት። ኤፍራታ እና ቤዛ እያወሩ እንደ አጋጣሚ ናታን ቻርጀር ፈልጎ መጣ። ግን አጋጣሚ አይደለም። ኤፍራታ ማፍቀሩን እንድታቅለት እና ከሌላ ሲጋ ግንኙነት እንዳለው እንድታውቅ ስለፈለገ ነበር። ቤዝ ቻርጀር አለሽ እንዴ ብሎ ከልጅቷ ጋር እያወራ ነበር። ከዛ ከልጅቷ ጋር የሌለስ ምጥ ብሎ ያወራል አንቺ እንደዚ አይነት ልጅ ነበርሽ እንዴ ማለቴ በጣም አስተዋይ እንዲሁም ደግሞ በቃ ምን ልበልሽ እያለ ያወራታል ቤዛ በጣም ግራ ተጋብታ ኢፍራታን ራሱ ቻው ብላት ቆይ እኔ ምልክ ኢፍራታ እንድትሰማህ ነበር እንዴ አይደል እዚህ የመጣኸው እንጂ የእውነት ቻርጀራታ አይደለም እኔ ምልህ ግን ኢፍራታ ላይ እንደዚህ ምን አጨከነ ደግሞ? እንደዚህ ማድረጉ ምን አይነት ደስታ ይሰጠሃል? እሷን ለማናድድ እሷን ለማስቀናት ብለህ ነው እንዴ ብላ ስትለው አይ እንደዚያ አይደለም ቤዝ። ሲቀጥል ደግሞ እሷ ራሱ አይደለች እንዴ እንደማልፈልግ አልፈልግህም ብላ ያለችኝ። እኔ ምን አደረኩኝ? ካንተ ይልቅ ያፌትና ፈቅረዋለሁ አለችኝ። ሲቀጥል ደግሞ የሰው ልጅ በትናንት ማንነቱ አይተካም አይለካም፣ ዛሬ ተቀይሮ ይሆናል ሁሉ ብላኛለች። ስለዚህ እኔም ደግሞ የራሴ ህይወት መመስረት መኖር የለብኝም እንዴ ብሎ አላት። አይ ለማንኛውም እየሄድክበት ያለው መንገድ ትክክል አይደለም። ኢፍራታ ለፍቅር ብላ ብዙ መስዋዕት ልከፍል ትችላለች። ቆይን የምልሽ ሁሌ እንደዚህ አይነት ነገር ደጋግማችሁ ተነግሩኛላችሁ። አንቺም ሆንሽ ሽጺ የምታውቁት ነገር ካለ መናገር ነው ፊት ለፊት ካልሆነ ግን እንደዚህ ወጣ ገባ ያለው ምንም ደስ አይልም ብሎ ተናገራት። አይ እኔ ምን ላቅ እችላለሁ። ነገር ግን ኢፍራታ፣ እናንተ ካላችሁ ግንኙነት አንጻር ምንም ነገር ፍቅር ያበቃ አይመስልም ብላ ስትለው፣ ታይዋክሽ ለማንኛውም ማለት ከዛ ወይ ሴቶች ግን በጣም እርዝ ናቸው። በእርግጥ እኔም እንድትሰማ ነበር። ከዛ ያፌት ያቅና ያፌት ደግሞ እንደምንም ብሎ ቦታ ያገኝልኛል። እንደረሳዋት ረሳኋት ኢፍራትን ካወቀልኝ እያለ የራሱን ሴራ እያሴረ ነው። እኔ ግን ሲገርመኝ ከዛች ከልጅ የተጠጋትና ያቺ ሴትዮ ከባለ ሀብት ጋር ትሰራለች እና እች ልጅ ለማጥመድ ስለፈለገ ነው እንጂ የእውነት ናታን አፍቅሯት እና ውርዷት አይመስለኝም። ውዶቼ ማለት ነው እናንተስ ምን ታስባላችሁ? እስኪ ኮሜንት ላይ ጻፍ ጻፍ አድርጉልኝ። ቢኒ እባክህ አትድረቅ እንዴ፣ ቢኒ እየተቃቀፈ ሁሉ እየተሻሸ ሁሉ ባልና ሚስት ናቸው ማለት ትችላለህ እንዴ? አረ፣ የእውነት አበዛዋ። አሁንስ በቃ ተረጋጋ፣ እሷ ያንተ ብቻ ነች። አቤላ ደግሞ ልኩን አግኝቷል። ከዚህ በኋላ እንግዲህ ቪዲዮውን ሲያሰሙት ምን ይሰማው ይሆን? በጣም ነው መቸስ የሚናደደው። እንዲሁም ሂዶ ለፌት ቢያምነውም እንኳ ባያምነውም ሂዶ ይናገራል። ከዛ ኢፍራታ ምን ትሆን? አጀብ እኮ ነው። ላይክ